ባለፉት ስምንት ወራት ከ28 ሺህ በላይ ቶን ምርት በሀገር ውስጥ በመተካት ከ54 ሚሊዮን ዶላር በላይ ገንዘብ ማዳን መቻሉን የኮምቦልቻ ከተማ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ ከተማ አስተዳደሩ ወደ ውጭ ከላካቸው ምርቶች ከ29 ሚሊዮን ዶላር በላይ ገቢ ማግኘት መቻሉን መምሪያው ገልጿል ዘገቢያችን ሀይሉ መላክ ተጨማሪ መረጃ ሊያደርሰን ከኮምቦልቻ በቀጥታ መስመራችን ላይ ይገኛል ሀይሉ እንደምን ዋልክ እስቲ በአካባቢው የኢንቨስትመንት እንቅስቃሴው ምን ይመስላል መረጃዎችን አጋራን አመሰግናለሁ ሶሊያና እንደምን ዋልሽ። እንደምን ዋላችሁ ተመልካቾቻችን። ሶሊያና ቀደም ሲል አንቺም እንደገለሽው እንግዲህ ኮምቦልቻ ከተማ የኢንዱስትሪ ከተማ በመባል ትጠቀሳለች። ከፍተኛ ሟለን ወይም ፈሰስ ይደረግባታል። በርካታ ባለሀብቶችም በከተማ ኢንቨስት በማድረግ ወደ ውጭ ምርቶችን ይልካሉ። በዚህም ደግሞ የውጭ ምንዛሬ ማዳን ይችላሉ። ከዛም ባሻገር ለበርካታ ወጣቶች ደግሞ የስራ እድል በመፍጠር ኃላፊነታቸውን እየተወጡ ነው የሚገኙት። እንግዲህ እንደሚታወቀው የምንዛሬ እጥረታችንን ደግሞ የምናካክሰው የሀገር ውስጥ ምርትን በማምረት ነው ነውና ይህንን በማድረግ በርካታ ስራዎች እየተሰሩ እንደሆነ ነው የሚታወቀው። ባለሀብቶችንም ለመሳብ በተለይ የኮምቦልቻ ከተማ ኢንዱስትሪና ኢንቨስትመንት መምሪያ በቅርቡ ወይም ደግሞ ከአንድ ወር በኋላ ከሚያዝያ 20 እስከ 29 የኢንዱስትሪና ፋይናንስ ኤክስፖም ለማዘጋጀት ቅድመ ዝግጅቱን እያጠናቀቀ ነው የሚገኘውና በተለይ ባለሀብቶችንም ተንቀሳቅሰን ለማናገር ሞክረን ነበር። እነሱም ያነሷቸው ጥያቄዎች አሉ። የእነሱን ጥያቄዎች ይዘን ደግሞ ምላሽ ለማሰጠት እዚህ አጠገቤ የኮምቦልቻ ከተማ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ የሆኑት አቶ ሁሴን ሙሴ እዚህ አጠገቤ ይገኛሉ። ከእሳቸው ጋር አጭር ቆይታ አደርጋለሁ። ለጊዜው ታመሰግናለሁ። አመሰግናለሁ። መልካም እንግዲህ በኮምቦልቻ ከተማ እስኪ ኢንቨስት በሚደረግበት ዘርፍ ምን ያህል ወጪ ማዳን ተችሏል? ወደ ውጭስ ምን ያህል መላክ ተችሏል? ከዚህ ጀምሮ እንግዲህ በከተማ አስተዳደራችን 124 አምራች ኢንዱስትሪዎች አሉ። ስለዚህ እነዚህ አምራች ኢንዱስትሪዎች በተለያየ ዘርፍ ከውጭ የሚገቡ ምርቶችን እዚህ ማስቀረት ይችለዋል። ይህንን በተመለከተ 28000 ቶን የሚገመት ወደ ውጭ የሚላክ ምርትን እዚህ በማምረት 54 ሚሊዮን ዶላር አካባቢ ላይ የውጭ ምንዛሬ ማዳን ተችሏል በኤክስፖርትም ደረጃ ወደ 68 ሺህ ቶን አካባቢ ላይ ምርቶችን በተለያየ ዘርፍ በማምረት ወደ 29 ሚሊየን አካባቢ ላይ ኤክስፖርት ማድረግ ተችሏል ማለት ነው በከተማ አስተዳደራችን መልካም እንግዲህ ባለሀብቶች ደግሞ በተለይ ለፋብሪካ ላይ የመብራት ችግር እንዳለባቸው እኛም ገልጸውልናል እና ይህን የመብራት ችግር ደግሞ ለመቅረፍ ከተማ አስተዳደሩ ምን ስራዎችን እያከናወነ ነው እንግዲህ በከተማ አስተዳደር ደረጃ ያው የኢንዱስትሪ ከተማና የስማርት ሲቲ ከተማ ለማድረግ እየተሰራ ያለበት ሁኔታ ነው። ይህንን በተመለከተ በከተማ አስተዳደራችን የኮንክሪት ፖል ቅየራ እየተካሄደ ነው። በዚህ አካባቢ በነዋሪውም በፋብሪካዎች አካባቢ የመብራት መቋረጥ ችግር ያጋጥማል። ይህንን በተመለከተ በተራ ፋብሪካዎች አካባቢና መኖሪያዎች አካባቢ በተራ እየተካሄደበት ያለ ሁኔታ ነው። ይህንንም የኮምቦልቻ ከተማ አስተዳደር መብራት ኃይል ቁጥር ሁለት ለፋብሪካዎች ተራቸው መቼ እንደሚሆን እያሳወቀ ያለበት ሁኔታ ነው። በቅርብ ጊዜ ችግራቸውን እንፈታለን። ኮንክሪት ፖሉ ሙሉ ለሙሉ ሲያልቅ በከተማ ደረጃ ችግራቸው ይፈተል ብለን እንገምታለን። መልካም። ከስራ ድል ፈጠራ አኳያስ በተለይ በኢንቨስትመንት ዘርፉ ምን ያህል ጠንካራ ጎና አለው ብለን ማለት እንችላለን? እንግዲህ በከተማ አስተዳደራችን ቅድም በነገርኩ ሁሉ ፋብሪካዎች በስምንት ወር ውስጥ ከ1180 በላይ የስራ ድሎችን መፍጠር ችለናል። መልካም ስለነበረን ቆይታ ከልባ አመሰግናለሁ። በጣም አመሰግናለሁ። ሶኖያና ለጊዜ ያስኳቸው መረጃዎችን ይመስላል። እንግዲህ በማቶ የዜና ወጃችን ደግሞ እነዚህና ሌሎች መረጃዎችን በማጠናከር የምናደርስ ይሆናል። አመሰግናለሁ ሀይሉ በኮምጎልቻ ከተማ አስተዳደር ተኪ ምርት ማምረት ላይ ና ኢንቨስትመንት ላይ እየተሰሩ ያሉ ስራዎችን አስመልክተ ላደረስከ መረጃ አመሰግናለሁ። መልካም ቀን ይሁንልህ።